ጤና ስትልን ተመልካቾች እንዴት አላችሁ? ላይክ ሰብስክራይብ ማድረጉን ቀጥሉ። እንደተለመደው ቢኒያም ካሴ ነኝ። አሁንም የእስራኤልና የኢራንን ጉዳይ ተመለከቱ መረጃዎችን ሰፋ አድርጌ ነግራችኋለሁ። በርካቶች የተነጋገሩበት ያለው መረጃ እየወጣ ይገኛል። በተለይም ኢራን በእስራኤል በሚገኘው የአሜሪካ ኤምባሲ ላይ ጥቃት ሰንዝራለች የሚለው ጉዳይ አነጋጋሪ ሆኗል። ከዚህ ባሻገርም የዓለም ፖለቲካ መልኩን ለውጦ አንዳችሁ ጥረት ውስጥ መግባቱን የሚጠቁሙ መረጃዎች ይወጡ ነው። ፕሬዚዳንት ቭላድሚር ፑቲን እና የቱርኩ ፕሬዚዳንት ረሲፕ ጣይብ ኤርዶሃን በጉዳዩ ላይ ተነጋግረዋል ለዲፕሎማሲያዊ ስራ መስራት እንዳለባቸው አሊያም አቋማቸውን በግልጽ ማስቀመጥ እንዳለባቸው ተነጋግረዋል። ይህ ደግሞ ወዴት ሊወስድ ይችላል የሚለውን በርካቶችን እያነጋገረ ይገኛል። እንዲሁም ከኤምባሲውም ከተለያዩ ኃይሎች አካባቢ አሁን ጥቃቱን ተጠናክሮ በመቀጠሉ ምን አዲስ ነገር አለ ስንሰጎች ውታቸውን አጡ ምን ጉዳት ደረሰ የሚለውን አጋራችኋለሁ። ከኛ ጋር ሆኑ። የአለማችንን ፖለቲካ ከሚንጡ ጉዳዮች መካከል ይሄኛው አስቸጋሪ ሆኖ ተመዝግበዋል። ምናልባትም የአለምን ፖለቲካ ለመቋጨት አስቸጋሪ ከመሆኑን ባሻገር ኢራንና እስራኤል የገቡበት ውጥረት አንድም በሌላም መንገድ ፈተናውን የበዛ አድርጎታል። ወትሮንም ሰላም የማይሰማው መካከለኛው ምስራቅ ከውጥረት ባሻገር የጦርነት ሜዳ የሆነ መምጣቱን የሚጠቁመው በመሆኑ አስፈሪው ለማለት የሚያስደፍር አድርጎታል። ፖለቲካዊ አንድምታው አንድም በፖለቲካዊ አካሄድ፣ በሌላ በኩል ደግሞ አለማችን ላይ በተከሰተ ውጥረት ምክንያት ሌላ አይነት ትርጓሜ የተሰጠው ይገኛል። እዚህ ቦታ ላይ ማን ይገኛል? እንደነ ፕሬዚዳንት ዶናልድ ትራምፕና ፕሬዚዳንት ቭላዲሚር ፑቲን ያሉ ሀይሎ ች በአንድም በሌላ መንገድ ይሳተፋሉ የሚለው መነጋገሪያ ጉዳይ ሆኗል። እንዴት በምን መንገድ ይሳተፋሉ? አሁንም አስቸጋሪ አድርገዋል። ታዲያ ይህ ሁሉ ውጥረት ባለበት አጋጣሚ በጋዛ ያለው ጉዳይ እጅግ አሳሳቢ የመሆኑ ጉዳይ ሳይታለም የተፈታ ነው። ፖለቲካውን በምን መንገድ እንቋጨው በሚል አቋማቸውን በመግለጽ ላይ የሚገኙ የዓለማችን ፖለቲከኞች አሁን ባስፈሪው መንገድ የፖለቲካውን አኬድ ለመቋጨት ደፋ ቀና እያሉ እንደሆነ ይነገራል። ለዚህ ደግሞ ራሷ እስራኤል የከፈተ ጦርነት ነው። ጦርነቱን ማቆም የምትችለው ራሷ ናት የሚል ሀሳብ የተሰጠ ይገኛል። ያም ሆኖ ግን የአሜሪካው ፕሬዚዳንት ዶናልድ ትራምፕ እሳቸው በሌሉበት መንገድ ጦርነቱ ሊቋጭ እንደማይችልና ጦርነቱ ሊከፈት እንደማይችል ሀሳቦች እየተሰጡ ይገኛል። ይህ ሁሉ ውጥረት መካከለኛው ምስራቅ ላይ ሊቆም የሚችል አይደለም። ያልታሰበው አደጋ በመላው ዓለም እንደሚሆን ሳይታለም የተፈታ ሆኗል። በዚህኛው አካሄድ ደግሞ የእስራኤል ፖለቲከኞች መፍትሄ ማምጣት ካልተቻለ በስተቀር ከትላንቱ ዛሬ ውስብስቡ የዓለማችን አካሄድ መልኩን ለውጦ ጦር ሜዳው ሚድል ኢስት ወይም መካከለኛው ምስራቅ እንዲሉ እያደረጋቸው መጥተዋል። ለዚህ ደግሞ የዓለማችንን የፖለቲካ አካሄድ መፍትሄ መስጠት የሚችሉት የዓለማችን ሀያላን ለፕሬዚዳንት ቭላድሚር ፑቲንና ዶናልድ ትራምፕ ያሉት ናቸው ቢባለም ኢራን ፖለቲከኞችም እንዲሁ የሙጥኝ ብለዋልና አስቸጋሪውን ሁኔታ ለመፍታት ከእስራኤል ጋር አብረው መስራት ይጠበቅባቸዋል እየተባለ ይገኛል። ለዚህም ነው ከትላንቱ ዛሬ በደቂቃ አሊያም በሴኮንድ የመካከለኛው ምስራቅ ጦርነቱም ባህሪውም እየተቀያየረ ይሄዳል የሚባለው። በዚህኛው አኬ ታዲያ የዓለማችንን ፖለቲካ መቋጨት የሚቻለም ከሆነ እነ ፕሬዚዳንት ቭላድሚር ፑቲን አብረው የሚሰሩ ከሆነ አንዳች ችግር ሊፈጠር እንደሚችል የሚጠቁም ያደርገዋል። ይህን ደግሞ የዓለማችንን ፖለቲካም ሆነ እንዲሁ የአሜሪካና የሩሲያን ግንኙነት ሌላ መልክ የሚያሰጠው ሊሆን እንደሚችል ይገምታል። ፖለቲካው በዛ ልክ ልክ አሊያም በዛ ልክ ስህተት ነው ለማለት አስቸጋሪ ቢሆንም ከኢራን በኩል ያለው የጦርነት ነጋሪት ጉሳማ ለእስራኤል አናንስም አይነት እየሆነ መጥተዋል። ለዚህ ደግሞ ፈተናው በተለያየ ጉዳይ የሚገለጽ ሆኗል። ታዲያ ከጀርመን እስከ ፈረንሳይ እንዲሁም ብሪታንያ ድረስ ያሉ ኃይሎች የፖለቲካ ፍላጎታቸው ዛሬ ምንድን ነው የሚለውን ለመገመት አስቸጋሪ ቢያደርገውም እንዲሁ በጨበጣ የሚደረጉ ውጊያ ሳይቀር ሊደረግ ይችላል የሚል ስጋትም ተጋርጧል። ለዚህ ደግሞ የኢራኑ ፕሬዚዳንት መሱድ ፔዘሽኪያን የሰጡት አስተያየት መሆኑ ግልጽ ሆኗል። ለኢራን ፖለቲከኞች አስቸጋሪው ጊዜ ደርሷል ቢባልም ለራሳቸው ለጠቅላይ ሚኒስትር ቤንያም ኔታንያሁም እንዲሁ ፈተናቸው እንደበዛ የሚጠቁም አድርጎታል ተብሏል። ተጋጣሚዎች ሁሉ ዛሬ ወደ ሰላም የሚወስዱ ሳይሆኑ ወደ ውጥረት በመሆናቸው ለዓለማችን ሰላም የሚያስፈልግበት ጊዜ ደርሷል ለማለት አስቸጋሪ ወይንም አዳጋች እየሆነ መጥተዋል። ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከአንሰራሪው አንበሳ ወስደው የአናብስቶቹ ምድር በሚል ሐሙስ ለአርብ ጥቃቱን ሰነዘሩ። አያቶላ አሊ ሐምኒም እስራኤል ትቀጣለች ባሉበት ቅጽበት ዘመቻቸውን የእውነት ቃል ሶስት ብለው በእስራኤል ላይ ጀመሩት። ፑቲንና ትራምፕ በጉዳዩ ላይ ለአምሳ ደቂቃ አወሩ፣ ግን ምንም አይነት መፍትሄ ማምጣት ተሳናቸው። ትራምፕ ከጥቃቱ ጀርባ የለሁበትም ቢሉም ኔታንያሁ በቅንጅት ነው ያደረግኑ ሲሉ አጋለጧቸው። ትራምፕ ኢራን ከዚህ የባሰ ትወድማለች ባሉበት አንደበታቸው ቴህራንና ቴልአቪቭ የተኩስ አቁም ማድረግ አለ ባቸው ይህን የሚያደርጉት አላሉ። ምዕራቡና ምስራቁ አንድም በግልጽ አንድም በሚስጥር አቋሙ የተገለጸበት የአራት ቀናቱ የሚሳይልና ሰው አልባ አውሮፕላን ውርጅብኝ ወታደራዊ አቅም መለካካት ጭምር አስፈሪ መድረክ ለዓለም የሚል ስም እንዲሰጥ ያስገደደ ጥቃት ሆኖ ቀጥሏል። ይህ ደግሞ ቁጥሩ ይነስም ይብዛም በሁለቱም ወገኖች 250 የሚደርሱ ሰዎችን ህይወት ቀጥፏል። አብዛኛው ንጹሀን መሆኑ አያቶላዎቹ መሆኑ ዳዊት ቤንጎሮያኑ የሚመቱት የንጹሀን መንደሮችን ጭምር እየሆነ በመምጣቱም ውትሮንም በእንዲህ አይነቱ ሰ ስርዓት ዋጋ ክፋዩ ንጹሃን እንጂ መች አዋጊ ይሆናል የሚለውን ሀሳብ ያጠናከረም አድርጎታል። ከቴራን እስከ ናታንስ፣ ከታብሪ እስከ ኢስፋ እና ሌሎች የዩራኒየም ማበልጸጊያ ጣቢያዎች ኢራን ላይ ጥቃት ተሰነዘረም። ከይፋ እስከ ቴል አቪቭ፣ ከኢየሩሳሌም እስከ ባህያም እስራኤል ተመታች። ላይ የሚቆም ጦርነት እንዳልሆነም ይነገራል። ከእስራኤል ጎን ያሉትን በመግለጫም ቢሆን ከኢራን ወገን ያሉትን ሀያላን እንዲሁም ግራ አጋቢ አቋም ውስጥ የገቡትን አገራት የሚነካ የቀይ ባህርን ፖለቲካ በነዳጅ ገበያ ወዲያውኑ ማተራመስ የጀመረ ከሜዲትራኒያ ሶማሊያን ባህር እስከ ሆርሙዝና ካስፒያን ያለውን የዓለም የንግድ ስርዓት ያዛባ መሆኑ ጣጣው የፕላኔቷ እንጂ የአንድ መካከለኛው ምስራቅ ቀጠና ብቻ እንደማይሆን የሚጠቁም አድርጎታል። የቦምብ ጥቃት ህይወት መቀጠፍ፣ አስፈሪ የሚሳይል ውርጅብኝ በመካከለኛው ምስራቅ ሰማይ ላይ ዓለምን ያስደነገጠ ውጊያ በእርግጥም አየር ለአየር እየተደረገ ያለ ሆኗል። አሁን እኮ ግልጽ ሆኗል። የእስራኤል ጦርነት አዋጅ በኒኩለር ጉዳይ ላይ ምንም አይፈጥርም የኢራንን የኒውክሌር መርሃ ግብር የሚጠቀሙበት ጦርነት ለማወጅ እንደ ምክንያት ነው። የአገዛዝና የአስተዳደር ስርዓቱን ለመለወጥ ነው አላማቸው። ከኢራን ተነስቶ እስራኤል ለመድረስ አንድ ባሊስቲክ ሚሳይል በአስር ደቂቃዎች ሊደርስ እንደሚችል ቢታወቅም እስራኤል የቴሄራን ኃይሎች ጥቃቱን ለመሰንዘር ሲዘጋጁ ቀድሜ ለያቸዋለው ለሕዝቡም የአደጋ መጥተዋል ማስጠንቀቂያ መልእክት በእጅ ስልኩ ሳይቀር እንዲደርሰው አደርጋለሁ በሚል ወታደራዊ አቅሟን ለማሳየት ትሞክራለች። ከእስራኤል ኢራን ድረስ ያለው ርቀት ከ1730 ኪሎ ሜትሮች በላይ መሆኑ የአየር ላይ ጥቃቱን በሚሳኤል ያደርገዋል። ዓለም እየተመለከተቻቸው ካለችው ጦርነቶች ውስጥ በግልጽ አየር ለአየር የሚለውን ያሳዩት ቴህራንና ቴላቪቭም ሆነዋል። የዓለማችን የአየር ላይ ቴክኖሎጂዎች ብቃትና አቅም የሚፈተኑበት በመሆኑ አገራትን የበለጠ ወደ መከላከያ ስርዓት ማጠናከር እንዲያተኩሩ ያደርጋቸዋል። ውድድሩ በዚህ ቴክኖሎጂ ልክ እንዳይሆንም ስጋት ተፈጥሯል። የእስራኤሎቹ አይረን ዶም፣ ዳዊት ወንጭፍ፣ አሮ ሁለት እና ሶስት፣ አይረን ቢም፣ የአሜሪካው ተዓድ ጭምር እስራኤል ውስጥ ተፈትነዋል። የኢራን ሚሳይሎችም ዘልቀው ገብተው ቴላቪቭን ሳይቀር መምታት ችለዋል። የአሜሪካ ኤምባሲ ማለትም ቆንስላው በቴላቪቭ ለመመታት ሰራዊታችን ተገደዋል። በሌላ በኩል የእስራኤልን ተዋጊ ጀቶች ማቆም ያልቻሉት የኢራኖቹ አርማን ባቫር 373፣ ሰይድ አንድ እና ሁለት ኤዲ አርባ እና ሌሎች እንዲሁም የሩሲያው ኤስ 300 ጥያቄ ውስጥ መግባታቸው የአየር መከላከያ ስርዓት ግንባታ ውድድር ውስጥ አለማችን እንድትገባ ያደርጋታል። ምክንያቱም በእስራኤልም በኢራንም በኩል ያሉት የአየር መከላከያ ስርዓቶች ጫና ውስጥ በመግባታቸው በእርግጥም መከላከል አለመቻላቸውን የጠቆሙ በመሆናቸው ይህ ማለት ሩሲያ በኢራን ኤስ 300 የአየር መቃወሚዋ ከከሸፈ አሜሪካ በእስራኤል የአድዋ አቅም ሲያጣ ስታይ የጦር መሳሪያ ቴክኖሎጂን ማሳደግ አጉል ግድድር ውስጥ ሞስኮና ዋሽንግተን ሳይቀሩ ይገባሉ እንደማለት ነው። ለዚህም ነው ዓለም አቀፍ ስጋት ያለው ጦርነት ነው የሚባለው። ዛሬ ምሽት ለኩሩ የኢራን ህዝብ መናገር የፈለግኩት አለ በታሪክ ታላቁ በመነሳት ላይ ያለው አንበሳ ዘመቻ ላይ ነው ያለ ነው። እስላማዊ አገዛዙ ላለፉት ሃምሳ ዓመታት ገደማ ጨቁኗችኋል። አገሬን አገረ እስራኤልን ለማውደም ይዝታል። የእስራኤል ወታደራዊ ዘመቻ ዓላማው ይህንን ስጋት ማስወገድ ነው፣ ማለቴ በእስራኤል ሕዝብ ላይ የተጋረጠውን የኒውክሌርና የሚሳይል ስጋት ማጥፋት ነው። ሁለቱም ኃይሎች በአቅማቸው የተለያዩ አካባቢዎችን መዳሰስ የሚችል የአየር መከላከያ ስርዓትን መጠቀማቸው ግልጽ ቢሆንም አሁን ባለው ሁኔታ ግን አስቸጋሪ ሆኖባቸዋል። የኢራን አብዮታዊ ዘብ ኃይል አይአርጂሲ 224 ሰዎች ተገድለውብኛል ሲል 90 በመቶዎቹ ደግሞ ንጹሐን ናቸው፣ 1481 የሚሆኑት ቆስለውብኛል በሚል አረጋግጧል። የእስራኤል ጦር አይዲኤፍ ደግሞ ከ24 በላይ ሰዎች ሕይወታቸውን እንዳጡበት ግልጽ አድርጓል። ከ385 በላይ የሚሆኑትም እንደቆሰሉበት አረጋግጧል። የጦርነት መጨረሻ አንዱን አሸናፊ ሌላኛውን ተሸናፊ አያደርግም። ለዛውም በአሁኑ ዘመን የሚባለውም ከኢራንና ከእስራኤል የመጠቃቃት አባዜ አንጻር እንደሆነም ግምት ውስጥ መግባት ያለበት ጉዳይ ሆኗል። ኢራናውያን በፋርስ ቋንቋ ከወታደራዊ ተቋማት ለቃችሁ ውጡ የሚል ማስጠንቀቂያ ከእስራኤል ሲደርሳቸው ወዲያውኑ መሀል ቴራን በቦምብ ስትናጥ ኢራንን በምላሹ ሙሉ እስራኤልን በሰዋል በአውሮፕላን ስትመታ ስጋቱ ወደ ሩሲያና ዋሽንግተን ፖለቲከኞች ተሻግሯል። እስራኤል በዚህ ልክ የከፋ ጥቃት ደርሶባት አያውቅም። የአየር ክልሏን ፈተና ውስጥ ገብቶ አያውቅም ለማለት ቢያዳግትም ኢራን ግን ጥቃትን በጥቃት ከባድ እርምጃ መውሰዷ በታሪኳ የተፈተነችበት የውጥረት አጋጣሚ ሆኗል። እስራኤል ላለፉት 75 ዓመታት ሰባት ጦርነቶችን ስታደርግ ከ1948 እስከ 49 በ1956 በ1967 የስድስት ቀናቱ አሊያም የሰኔው በ1973 የዮም ኪፑር አሊያም ረመዳን 1982206 ከ2023 እስከ ያለፈው ሳምንት ሐሙስ በዋናነት ተጠቃሹ ሲሆኑ ምናልባትም ለመገመት እስከሚያዳግት ጊዜ ድረስ ደግሞ ሁለተኛው ጦርነቷ ላለፉት ሰባ አምስት ዓመታት በመካከለኛው ምስራቅ ሆኖ ሊመዘገብባት ይችላል። ታዲያ ይህ ሁሉ ውጥረት ባለበት አጋጣሚ መገናኛ ብዙኃን አያቶላ አሊ ሃምኒ ሊገደሉ ነበር የሚሉ መረጃዎችን ማውጣታቸው በእርግጥም አስደንጋጭ ውጥረት በቴህራንና በትላቪቭ መካከል አድርጎታል። ዶናልድ ትራምፕ ይህ መደረግ የለበትም በሚል ሀሳብ በመስጠታቸው የጠቅላይ ሚኒስትር ቤንያሚን ኔታንያሁ እቅድ በአያቶላ አሊ ሃምኒ ላይ ላይሳካ ችሏል በሚል መረጃዎች በመውጣት ላይ ይገኛሉ ከሰዓት ኖር እስራኤል የኢራኑ ሁለንተናዊ መሪ አያቶላ አሊ ኻሜኒን ለመግደል አሜሪካን አማክራ ነበር። የአሜሪካ ባለሥልጣናት ነው የነገሩን። እስራኤልና አሜሪካ በዚህ ልክ ሄደው ቢሆን ኢራን ውስጥ ያለውን አገዛዝ ይቋጩ ነበር። ውጡ ነው Israel and the US had agreed to move forward. የአሁኑን አደገኛ የሚያደርገው ቢያንስ እንኳን አሜሪካ በሁለተኛው የዓለም ጦርነት በሄሮሽማና ነጋሳኪ ላይ የተጠቀመቻቸውን አቶሚክ ቦምቦችን ያህል አቅም ያላትን የ60 በመቶ ዩራኒየም ባለቤቷን ኢራን ጋር የገባችበት ጦርነት መሆኑ ነው። አሜሪካ በግልጽ ከእስራኤል ጎነኝ ባትለም በሄድ መለስ አቋሟ የነ ኔታኒው ምክንያት ከመደግፏ ውጪ እንደ ብሪታንያ እንግሊዝና ፈረንሳይ ያሉ ሀገራት ደግሞ እስራኤል ራሷን የመከላከል መብቱ አላት ከማለት ሳይሻገሩ ውጥረቱን አብ ያስረዱት የሚል አቋም ላይ መሆናቸው እንዲሁም የቻይናና የሩሲያ አቋም የጠላቴ ጠላት የሚሆን በገለልተኛ ረዳዳቸው ዝንባሌያቸው ወዳያ ቶላዎቹ መሆኑ ከትላንቱ ዛሬ መካከለኛው ምስራቅ ሀይል ሚዛኑን ለማስጠበቅ ለራሳቸውም ቢሆን ቢያንስ አያላኑ በጎራ ባይዋጉ እንኳን ድጋፋቸው በብሔራዊ ፖሊሲያቸው አንጻር የተቃኘ እንደሚሆን በግልጽ ያስቀመጠ አድርጎታል። ሩሲያን ብትሆን ስትራቴጂክ አጋጣሚዎችን የመጠቀም እድሉ እንዳላት ተነግሯል። የዩክሬንን ጦርነት ግፋ በለው ለማለት የነዳጅን ፖለቲካ ለማቀጣጠል እጅጉን እንደ መልካም አጋጣሚ ልትወስደው ትችላለች ተብሏል። አውሮፓ ህብረት ደግሞ ሩሲያ በእስራኤልና በኢራን መካከል አደራዳሪ ሆና መቅረብ የምችል አገር አይደለችም፣ አትታመንም በሚል አቋሙን ግልጽ ማድረጉ የመካከለኛው ምስራቅ ፖለቲካ ያለ ሩሲያ እንደማይሆን ግልጽ ቢሆንም አስቸጋሪ ሁኔታ እንዳለ ግን የሚጠቁም አድርጎታል። የቱርኩ ፕሬዚዳንት ረሲብ ጠይብ ኤርዶሃንና ፑቲን በዲፕሎማሲያዊ መንገድ የእስራኤልና የኢራን ጦርነት ለመቋጨት እንሰራለን ማለታቸው ደግሞ ሌላ የዲፕሎማሲ ክፍል ሆኗል። ለዚህም ነው ጦርነቱ ኢራንን ከእስራኤል አንጻ ጋር ብቻዋን እንድቆም ያደርጋታል። ያም ሆኖ ግን ፑቲንና ሺ ዋሽንግተንን ጥላቻና የራሳቸውን ስርዓት ግንባታ ለማጠናከር ጨክነው አይጨክኑባትም የሚባለው በቀጠናው ላይ ሰላም እንፈልጋለን፣ ንግግርም እንፈልጋለን። ዓለም ኢራን የህዝቧን የግዛት አንድነት ማስጠበቅ እንዳለባትና እንድታረጋግጥም እንዲረዳን እንፈልጋለን። ለዛ ዓላማ ደግሞ ሁሉንም ነገር ኢራን ታደርጋለች። ለኢራናውያን የምናገረው ደግሞ አንድነታችሁን ያዙ ነው። በጠላት የሚዲያ ጦርነት የሚሰራጨውን የሐሰት ዜናና አሉባልታን አትስሙ። ተንታኞች እንደሚሉት ጦርነቱ የሚቆመው አንደም የኢራን አቅም ከበረታና በቀላሉ እንደማትሸነፍ ምዕራቡ ሲገባው፣ አንደም ፑቲንና ትራምፕ እየፊናቸው ማለትም ትራምፕ ኔታኒውን ካሳመኑ፣ ፑቲን ደግሞ አያቶላ ሐምኔን ከመከሩ ነው። የሩሲያን መገናኛ ብዙኃን መመልከት ክሬምሊን ወደ አያቶላዎቹ ያዘነበለ መሆኑን ሲጠቁም ቻይናም በመንግስታቱ ድርጅት እስራኤል የምትፈጽመውን ጥቃ ጉዳት በግልጽ ማውገዟም እነሺህ መንገዳቸው ወደ ነዳጅ አጋራቸው ኢራን መሆኑን የሚጠቁምም አድርጎታል። እስራኤልም ከአሜሪካ ባሻገር ጀርመን፣ ፈረንሳይና እንግሊዝ ራስሽን የመከላከል መብታለሽ መባሏ ማን ከማን ጎን አለ የሚለውን በቀላሉ ለመለየት ያክሳል። ለእስራኤል ላለፉት 75 ዓመታት በግልጽ ፈተናዋን ያበዛው ጦርነት ሆኖ ከመመዝገቡን ባሻገር ኢራን ብትሆን ከ1980 ወዲህ ከኢራን ኢራቅ ጦርነት በኋላ ለመጀመሪያ ጊዜ እንዲህ አይነት አደጋ ሲያጋጥማት ሆኗል። ከግብጽ ጋር በ1973 ጦርነት ካደረገች በኋላ እስራኤል ጠንካራ እንደ አገር በከባዱ የሚንቀሳቀስ ኃይል ጋር ጦርነት ስትገባ ያአሁኑ የመጀመሪያው ሆኗል። በቡድን ሰባቶችም ሆነ በሌላ ዓለም አቀፍ መድረክ ላይ ከፍተኛ አጀንዳ ቢሆኑም በአሁኑ ሰዓት ለልዩነታቸው መፍትሄ የሚሆነው የእርቅ መድረክ እንዳለ ግን ለመገመት አዳጋች አድርጎባቸዋል። የኢራኑ የውጭ ጉዳይ ሚኒስትር አባስ አራግቺ ጠዋት ላይ በሰጡት መግለጫ ቴራን ካልተገደለች ጦርነቱን ወደ ጎረቤት ሀገራት የማስፋት ውጠን የላትም ብለዋል። የእስራኤሉ የውጭ ጉዳይ ሚኒስትር ጌዲዮን ሳር ደግሞ ያገዛዝ ለውጥ በቴራን ያስፈልጋል ማለታቸው ላይበርድ ጥረት እንደሆነ የሚጠቁም አድርጎታል። በዛ ላይ በቴል አቪቭ የአሜሪካ ኤምባሲ መመታቱ ማለትም ቆንስላው አነጋጋሪ ሆኗል። በኢየሩሳሌም ያለው ዋናው ኤምባሲ በአሁኑ ሰዓት ለመዘጋትም ተገዷል። ሰላሳ በመቶውን የኢራንን ሚሳይል አውድሜ ያለው ያለችው እስራኤል ሃምሳ ተዋግጀቶችን በማሰማራት እስራኤልን ሰርቻለው የሚል መግለጫ ማውጥታለች። ሙሉ የኢራንን አየር ክልል መቆጣጠር ችያለው በሚል መግለጫ የሰጠችው እስራኤል አስቸጋሪውን ፖለቲካ ለመቋጨት ዛሬም ከትላንቱ የበለጠ ጥንካሬ ያስፈልገኛል በማለት ላይ ትገኛለች። ጋዛን ባሻገር ኒክሌር ጣቢያዎቹን ኢራን በቀላሉ አላስመተዋቸውም ወይንም ደግሞ አላስወድማቸውም በሚል እንዲሁ ጠንካራውን መግለጫ ሰጥታለች።